የወይራን ዘይት ብቻ በመጠቀም ፀጉራችሁ ፈጣን እድገት እና ያማረ ፀጉር፣ ጠንካራ ፀጉር እንደሚኖራችሁ ታውቃላችሁ። ይህም ቪዲዮ እስከ መጨረሻ ድረስ ተከታተሉ። ጉዳቱንና ጥቅሙን የምነግራችሁ ይሆናል። እንዴት እንደምትጠቀሙት ለስንት ሰዓት እንደምትጠቀሙት እና የአማረ ፀጉርና ቆንጆ ፀጉር እንደሚኖራችሁ የምታውቁበት ቪዲዮ ነው። አጠቃቀሙንም የማሳያችሁ ይሆናል። ለዚህ እስከ መጨረሻ ድረስ ተከታተሉ። አይታችሁ እንደምትጠቀሙበት ምንም አይነት ጥርጣሬ የለኝም። ሰላም ሰላም! ውድ የተከበራችሁ የቆንጂት ዩቱብ ቻናል ተከታታዮች፣ ሰላማችሁ ባላችሁበት ዓለም ዳርቻ ብዝት ይበልላችሁ እያልኩኝ ዛሬ እንግዲህ ይዤላችሁ የቀረብኩት የወይራን ዘይት ብቻ በመጠቀም ጸጉራችንን እንዴት አድርገን እንደምናሳድግ እጅግ የፋፋ ጸጉር እጅግ ያማረና ጠንካራ ጸጉር እንዲኖረን የሚረዳን ምርጥ የወይራ ቅባት እንዴት አድርገን እንደምንጠቀም ጸጉራችን ላይ በምን አይነት መልኩ እንደምንቀባ የማሳያችሁ ይሆናል። ዛሬ ላይ ይዤላችሁ የመጣሁት እጅግ የምትጠቀሙበት በቤታችሁ የሚገኝ ከአጠቃቀም ደግሞ ጸጉራችንን እንዲሰባበርና እንዲደቅ የምናደርገው እኛ ራሳችንን ስለዚህ በዚህ አይነት መልኩ ደግሞ ከተጠቀማችሁት እጅግ ጸጉራችሁን ለውጥ የምታገኙበት ፈጣን እድገትና ደግሞ ጠንካራ ጸጉር እንዲኖራችሁ ስለሚረዳችሁ እስከ መጨረሻ በትዕግስት ተከታተሉ። እዚህ ጋር እንደምታዩት እንግዲህ ሰሃን አዘጋጅቻለሁ። ሰሃን ያዘጋጀው ትንሽና ትልቅ ነው። እዚህ ጋ የወይራ ዘይቱን እናተ የምትጠቀሙትን የወይራ ዘይት ወይን በኦብን ወይን ደግሞ በድስት በማድረግ ለብ ማድረግ ስለሚጠበቅባችሁ እኔ እዚህ ጋር ደግሞ እኔ እንደምጠቀመው አይነት አጠቃቀም ነው የማሳያችሁ። እጅግ ትወዱታላችሁ። እንግዲህ ሳህናችንን እዚህ ጋር እንደዚህ ካዘጋጀን በኋላ ምን እናደርጋለን? ሁለቱንም አንድ ላይ ካደረግንና የምንከርንበትንም እቃ በመጀመሪያ እናዘጋጃለን ውሃችንንም እናፈላለን ማለት ነው። በመቀጠል እንግዲህ እዚህ ጋር ምን እያረኩ ነው? የወይራ ዘይቱን ሳህን ላይ እጨምረዋለሁ ለአንድ ጊዜ የሚበቃችሁን ነው የምትጠቀሙት ማለት ነው። እዚ ጋር እንደ ፀጉራችሁ ብዛት ነው የምትጠቀሙት እኔ እዚ ጋር ለአንድ ጊዜ የሚበቃኝ እናሃል ወስጃለሁ። እናተም ለአንድ ጊዜ የሚበቃችሁን ብትወስዱ እጅግ ተመራጭ ነው። ውድ የተከበራችሁ ቤተሰቦቼ እጅግ በጣም እንደምትወዱት ምንም አይነት ጥርጣሬ የለኝም ማለት ነው። ይህንን እንግዲህ እንደዚህ አደርጋችሁ ሞቅ እስኪል ድረስ እዚጋ የፈላ ውሃ ነው እሱ ሞቅ እስኪል በክዳን ክድን አደርጋችሁት እንትን እንዳይል እንደዚሁ ራሱን ወይም የሚመስል ሳያንከር ናችሁ ለ15 ደቂቃ ሀል ሞቅ እስኪል እስክታቁት ድረስ ታስቀምጡታላችሁ ማለት ነው። በደንብ መጋል የለበትም። በደንብ ከጋለም ሊያቃጥላችሁ ስለሚችል ቃሪፍ በምትችሉት መልኩ እናተ አይታችሁት እንዳያቃጥላችሁ ሲደርስ ከፍታችሁ ታዩታላችሁ ማለት ነው። እና ያው እዚች ጋ እንግዲህ አሁን ላይ ሆኖ ከፍቼ የሚሞቅ ከሆነ መጠቀም ብቻ ነው። ይህንን ስንጠቀም ጸጉራችን ንጹህ ቢሆን ተመራጭ ነው። ጸጉራችንን ታጥበን እንደዚህ ሳይቆሽሽ ብዙም ሳይቆሽሽ ንጹህ በሆነበት ጸጉር ላይ ብትቀቡት እጅግ ተመራጭና እጅግ አሪፍ ፈጣንንም ጥቅም ልታገኙበት የሚረዳችሁ ነው። እንደዚህ ካቆያችሁት በኋላ ምን ታደርጋላችሁ? ትከፍቱትና ታዩትና ከሞቀላችሁ እናተ በሚመቻችሁ አጠቃቀም መጠቀም ትችላላችሁ። እዚህ ጋር አሁን ለብ ብሎ ደስ የሚል ሙቀት ሰጥቶኛል ማለት ነው። ስለዚህ ይህንን አወጣዋለሁ። እጅግ የፈላ ውሃ ስለሆነ እጅን እያቃጠለ የነበረ ሰሀኑ ማለት ነው። እንግዲህ ውሃው በጣም የፈላ ውሃ ነበረ የተጠቀምኩት፣ እንደነገርኳችሁ እናተ በድስትም አድርጋችሁ በንጹህ ድስት ላይ አድርጋችሁ ለብ ማድረግ ትችላላችሁ ለሰስ ባለ እሳት። በመቀጠልም ደግሞ ኦብን ውስጥ አድርጋችሁ መጠቀም ትችላላችሁ ማለት ነው። እዚህ ጋ እንግዲህ እንደዚህ ካወጣሁት በኋላ እናንተ በምትፈልጉበት አቀባብ መቀባ ትችላላችሁ። እኔ በምቀባበት እቀባለሁ። ይህንን ስትቀቡ ግን ምን ማድረግ ይጠበቅባቸዋል? በዚህ በጣታችሁ በጠፍራችሁ ሳይሆን በጣታችሁ በደንብ አድርጋችሁ ማሳጅ ማድረግ ይጠበቅባችኋል። ማሳጅ ካላደረጋችሁት ፈጣንንም ውጤት ላታገኙበት ትችላላችሁ። ማሳጅ በምታደርጉበት ሰዓት ደም ስራችን ስለሚንቀሳቀስ ፈጣን እድገት እንዲኖረን የሚረዳን ወደ ቀዳዳ ውስጥም እንዲገባ የሚረዳን ነውና ግዴታ ማሳጅ ማድረግ እንዳለባችሁ እንዳዘነጉ። አሁን ሞቅ ባለ ሁኔታ ላይ ስለሆነ መቀባት የምንችልበት ሰዓት ላይ ሆኗል ማለት ነው። ይህንንም እንግዲህ ጸጉራችን፣ እንደነገርኳችሁ ፈጣን እድገት እንዲኖረው ሙቀትንም ስለሚሰጠን፣ ቀዳዳዎቹም ክፍተት ስለሚኖራቸው ይህንን በመቀባት ማሳጅ በደንብ አድርገን ለ15 ደቂቃ እና ለ10 ደቂቃ ቆዳችንንም ጸጉራችንንም ማሳጅ ካደረግን በኋላ ለአንድ ሰዓት ወይም ለሶስት ሰዓት የሚሆን ያህል ብቻ ነው ጸጉራችን ላይ ማቆየት የሚጠበቅብን። ከዛ በላይ ካቆየን ለጸጉራችን ጉዳት ነው የምናተርፈው እንጂ ጥቅም ልናተርፍለት አንችልም። ስለዚህ ከተቀባን፣ በደንብ ማሳጅ ካደረግን በኋላ በፌስታል አድርገን እፍና አድርገን ፌስታሉን ግን በምናስርበት ሰዓት ቀዳዳ ማድረጋችሁ፣ እንደዚህ በስቲኪኒ ምናምን ነፈስ ነፈስ ማድረጋችሁን እንዳዘነጉ። ሙቀት አየር ቦታ ስላለን ከባድ ስለሆነ ለጭንቅላታችን ጥሩ አይደለም። ስለዚህ በዛ አይነት ሁኔታ ካደረጋችሁት በኋላ እናንተ በሚመቻችሁ አቀባብ መቀባት ትችላላችሁ። እንዲሁም እያለ በጣታችሁም አንስታችሁ መቀባት ትችላላችሁ። ስለዚህ ጸጉራችሁ እንዳይጎዳባችሁ፣ የወይራ ዘይት ጸጉሩን ያሳድጋል ስንባል አጠቃቀም ይወስነዋል። ካለበለዛ ደግሞ ጸጉራችን ድቅቅና ስብርብር ሊል ስለሚችል ጸጉራችን እንዳይሰባበር በትክክለኛው መንገድ መጠቀም ይጠበቅብናል። እዚህ ጋር ፀጉራችንን ዛሬ ተቀብተን እንደ ነገ ብናቆየው የመሰባበር ኃይል አለው። ስለዚህ እንዳይሰባበርባችሁ ጫፍ ጫፉ እንዳይደቅባችሁ ደቅባችሁ በሰዓቱና በጊዜው። አንደኛ ነገር ደግሞ ዝም ብላችሁ ቀርታችሁ በምትጠቀሙበት ሰዓት ምንም አይነት ጥቅም ብዙ የምታገኙበት አይደለም። አናታችሁን ከማራስ ውጪ ለጸጉር ጥንካሬ፣ ለጸጉር ፈጣን እድገት የሚጠቅማችሁም አይደለም። በዚህ አይነት መልኩ ግን ስትጠቀሙ ቆዳችሁን በጣም መሳሽ ስታደርጉና እንደዚህ እያፈሳችሁን በደንብ አድርጋችሁ ስትቀቡት ቀዳዳዎቹ ስለሚከፈቱ ፈጣንን እድገትና ጸጉራችንም ደግሞ ጠንካራ ጸጉርና እና የአማረ ጸጉር ይኖረናል። ስለዚህ ባልሆነ መልኩ እየተጠቀማችሁ የወይራ ዘይት ጸጉር አያሳድግም ብላችሁ የምትሉ ብዙ እህቶ ይሰላላችሁ። በዚህ አይነት መልኩ ግን ተጠቅሟችሁ ለውጥን እንደምታገኙ ባለመቶ መቶ ለመቶ አምናለሁ ማለት ነው፣ እኔም ተጠቃሚዋ ስለሆንኩኝ። ስለዚህ በማይሆን መልኩ ባትጠቀሙና ፀጉራቸውን ባትሰባብሩ እላችኋለሁ ውድ የተከበራችሁ ቤተሰቦቼ። ስለዚህ በዚህ አይነት መልኩ ተጠቀሙት። ለማያቁትም ደግሞ ለጓደኞቻችሁ ሼር አድርጉላቸው። ጸጉራችሁንም በከንቱ አትሰባብሩት ማለት ነው። ውድ የተከበራችሁ ቤተሰቦቼ ጸጉራችሁን እናንተ ካልተንከባከባችሁት ማን ሊንከባከብላችሁ ይችላል? ስለዚህ ጸጉራችሁን ተንከባከቡት። ዞማ ጸጉር እንዲኖራችሁ፣ ቆንጆ ጸጉር እንዲኖራችሁ በቤታችን ውስጥ የሚገኝ ካለምንም ኬሚካል ጤነኛ የሆኑ ጸጉራችንን ጥንካሬና ያማረ ጸጉር እንዲሰጡን በቤታችን ውስጥ በምናገኛቸው ግብዓት ጸጉራችንን መንከባከብ አለብን። ቆዳችንንም እንዲሁ መንከባከብ አለብን። ይሄንን ደግሞ ተጠቅሟችሁ ኮሜንት ላይ አስተያየታችሁን እንድታስቀምጥልኝ በአክብሮት ጠይቃችኋለሁኝ። እስከ ዛሬም ድረስ ደግሞ እያበረታታችሁኝና እየተጠቀማችሁበትም ስለሆነ እጅግ ከልብ አመሰግናችኋለሁ። ሼር እያደረጋችሁ ኮሜንት ላይ አስተያየታችሁን እያስቀመጣችሁልኝም ስለሆነ እጅግ ከልብ አመሰግናለሁ። ደግሞ በጠቃሚ ቪዲዮ በድጋሚ እስክንገናኝ ድረስ እግዚአብሔር አምላክ በያለንበት ዓለም ዳርቻ እምዬ ሀገራችንን ኢትዮጵያን ያለንበትን ሁሉ ሰላምና ፍቅርን አንድነትን ይስጠን እያልኩኝ እንግዲህ እኔ በዚኛው ዕቃ ስለምጠቀም በዛው እየገለበጥኩ እያሳየዋችሁ ነው። ውድ ቤተሰቦቼ በዚሁ እሰናበታችኋለሁ። ወዳችኋለሁ። አከብራችኋለሁ። መልካም ቆይታ